አረገብቼ እስከማይደርስ አላመንኩም። ልጅ እንደዚህ ይዤ የኔ ልጅ ነው ይዬ እስከማይደርስ አላመንኩም። እግዚአብሔር ቆይ ትንሽ እንቆይና እንሄዳለን። አሁን ተረጋጋ። በስመ አብ እስክትወልድ ነበር ጨነቀ። አሁን ደግሞ እስክታቀፋ አው እግዚአብሔር ልጁ የራሴ ልጅ እንደዚህ እስከማይወድ ድረስ ጨነቀኝ። አጣ አ ከስ በላ አብርሃም፣ ምንድን ነው የምትጨናነቀው? እነሱ ራሱ ነው ምግቡ ይሉናላ ሲጨርሱ ሲጨርሱ አሁን እ አስር ደቂቃ ታገሱ

ይበጣዋል ከመጀመሩ ምን አውቀው ነው የሚጠባው? እያብራ ምን እና መጥባት ምን አውቀው ነው? የእግዚአብሔር ስራ ነው። እኛ ስራ እኛ ነገር ጠቅሞ ነው። አሁን አባቱ ነው እኔ የምልህ ታውቀው አንዴ ስትይኝና አሁን ኮራብዬ መናገር እችላለሁ። ለልጅ ላይ ይችላል አማ የወንድ ልጅ አባት የላቸው እዚህ ጋር ያስጨበጭባል። የምር ወንድ ልጅ ከነቃጭ ነው ማለት ነው። ሩታ እግዚአብሔር ነው የምላችሁ። ምንም ጠንካራ ሰው እንደሆነች የምታውቁት፣ የምጥ ሴት ሲያመጥ እንደት ነው የሚጮህ ነገር ነው። ምንም ድምፅ አላሰማችንም። ለእኛ በሳይለንት ሙድ ነው ወጣ ያረገዘችው የወለደችው ግን ቀድሜ ምን ላረጋግጥ፣ ወንድ መሆኑ ላረጋግጥ፣ ወንድ መሆኑ ቀድሜ ላረጋግጥ። ከዛ ምን አንበሳሹ

የእኔ ልጅ እኮ ነው አንተ አያገባም እሷ በደንብ ስላማጠች በአማጣ አይደለም እኔ ሰምቻለሁ ስታማጥ ቀበቶ እኮ አልፈታህም አለን ቀበቶ ሳይሰር መቶ ቀበቶ አላሰርኩም ልቀው ምንም አልቀረልም እኮ እግዚአብሔርን እንጮቻው ግን ማለት ነው የሚመስለው ይሄ ነገር ወዴት ነው ወዴት እየሄድን ነው የእኔንም አይመስልህም ራሴን ነው የሚመስለው። ሩታ እንዳላሳያችሁ ስለፈለገች ነው እንግዲህ፣ ላሳያችሁ ነበር። ማንም እንደሚመስል እራሳችሁ ትገምጡ ነበር እውነት ባይዘዊ ማለት ነው። ፈሚሊዎች ትንሽ ብቻ የደግና ሽ ማሳያችሁ በደንብ አድርጌ ማለት ነው። አሁን አይቻልም መሰለኝ ማሳየት ግን ማለት ነው ልጁ ምንድን ነው የሚያክለው? ሚጤጤ ነው። አሁን ኮፍ ያርገና ነው። አብርሃም ተደገመ ጋይስ። ወንድ ልጅ ላባቱ፣ ነው ላባቱ፣ ለእናቱ ነው። አይ በቃ ሴት እናመጣለን፣ አንቺ ትላለች። አሁን ቀኗል መንገዱ፣ አሁን አውቀኗል መንገዱ እንዴት እንደሚመጣ።